አድማሽ ተመልካቾች እንደምን አረፈዳችሁ፣ የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው፣ በቅድሚያም አርዕስተ ዜናዎቹን። በአማራ ክልል እየተደረገ ያለው ውጊያ ዛሬም በተለያዩ ግንባሮች ተጠናክሮ ቀጥሏል። በአብይ አህመድና በጀነራል አበባው ትዕዛዝ አውራጅነት መሰረት የፋኖ መሪ ዘመነ ካሴን ለመደምሰስ ከፍተኛ ኃይል ይዞም እንቅስቃሴም እያደረገ ያለው የአብይ አህመድ ጦር በተለያዩ ግንባሮች ከፍተኛ ኪሳራም ደርሶበታል። የአገዛዙ ጦር እንደ ቅጠል በረገፈበት ከፍተኛ ውጊያ የፋኖ ኃይሎች በጎጃም በአገዛዙ ምሽጎች እየተፈናጠሩም የቦምብ ጥቃት መፈጸማቸውም ተሰምተዋል። እጅግ በበዙ የጎጃም ስፍራዎችም ውጊያ ተደርጓል። በመረጃ ሰዓታችን እያንዳንዱን የጎጃም ግንባሮች የአውደ ውጊያ መረጃዎች ትሰማላችሁ። በጎንደርና በወሎ ግንባሮችም ከፍተኛ ጦርነት ተደርጓል። የጦር መሪዎች የተመቱበት የፋኖ ኃይሎች ወደ ከተማ የዘለቁበት ከፍተኛ አውደ ውጊያዎች እያደረጉ ሲሆን በሁለቱ ኃይሎች መካከል በተደረገው ከፍተኛ ውጊያ እጅግ ቁጥሩ የበዛ ሙትና ቁስለኛም ተመዝግበዋል። በዝርዝር ታደምጡታላችሁ። ይህ ፋኖ ኃይሎችን እየተቀላቀሉ ስላሉ ከፍተኛ ቁጥር ያላቸው የአዳማ ብተና አባላት፣ እንዲሁም በአዳማ እየተፈጸመ ስላለው የመንግስት አፈሳ፣ እንዲሁም በአዲስ አበባ ህዝብ ላይ የአዳነች አቤቤ መንግስት እያደረሰ ስላለው ግፍ በመረጃችን ከምንዳስሳቸው ጉዳዮች መካከል ናቸው ከውጭ በኢራን ስለደረሰው ከፍተኛ የቦምብ ፍንዳታ እንዲሁም ስላደረሰው ጉዳት በመረጃ ሰዓታችን እንመለከተዋለን። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምንቆያችሁ ከላይ ባርሰ ዜና እያደመጣችሁትን መረጃ ወደ እናንተ ላደርስ እዚህ ተገኝቻለሁ። አድማጭ ተመልካቾች ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ልጆች፣ ድል ለጀግኖቹም እንዲሁም ማሰብ አስተያየታችሁን እንድሰጡ እየጠየቅን በቀጥታም ወደ መረጃዎች አለፍኩ እስከ ፍጻሜው አብረን እንቆይ። በቅድሚያ በኢራን ግዙፍ የንግድ ወደብ ላይ በደረሰም ከፍተኛ ፍንዳታ ቢያንስ 25 ሰዎች ሲሞቱ ከ800 በላይ ሰዎች ደግሞ መቁሰላቸውን የአገሪቱ ባለሥልጣናት ገለጹ። ፍንዳታው የደረሰው ትላንት ጠዋት በባንዳር አባስ ከተማ ማቅራቢያን በሚገኘው ሻሂድ ራጂኢ በተባለው የአገሪቱ ግዙፍ የንግድ ወደብ ላይ ሲሆን በአካባቢው የሚገኙ ህንጻዎች፣ መስኮቶችና ጣራዎች የገነጠለም እንዲሁም መኪናዎችን ያወደመ ፍንዳታ ነበርም ተብሏል። ነዋሪዎች ግንዛታው 50 ኪሎ ሜትር ርቀት ድረስ ይሰማ ነበር ሲሉም ተደምጠዋል። ቢቢሲ የተመለከተውናም ያረጋገጠው ተንቀሳቃሽ ምስል እንደሚያሳየው ከሆነም ከፍተኛ ፍንዳታ ከመድረሱ በፊት የእሳተ ቃጠሎ ተከስቶ እንደነበርም አረጋግጠዋል። በምስሉ ላይ ሰዎች ከአደጋው ራሳቸውን ለማትረፍ ሲሮጡ፣ እንዲሁም በፍንዳታው የተጎዱ መሬት ላይ ወድቀው እንደሚታዩ ነው ቢቢሲ የዘገበው። ሻሂድ ራጂኢ ወደብ ኢራን ካሏት ዘመናዊና ትልቅ የንግድ ወደቦች መካከል መካከል አንዱ ነው። ወደቡ ዋነኛ የነዳጅ ጭነት ማመላለሻ በሆነችው ሆርሞዝ የባህር ዳርቻ ላይ ከባንደር አባስ በስተ ምዕራብ 20 ኪሎ ሜትር ርቀት ላይ የኢራን ባህር ኃይል ዋና መቀመጫም አካባቢም ይገኛል። የኢራን ብሔራዊ ነዳጅ ማምረቻ ኩባንያም ፍንዳታው ከአገሪቱ ነዳጅ ማጣሪያ የነዳጅ ማከማቻና ማስተላለፊያዎች ጋር ምንም አይነት ግንኙነት እንደሌለውም መናገሩ የአገሪቱ የውስጥ መገናኛ ብዙሃን ዘግበዋል። የኢራን ፕሬዚዳንት ሞሶድ ፔዘን እስኪም በአደጋው የተሰማቸውን ጥልቅ ሐዘንም ገልጸዋል። አገሪቱ በፍንዳታው ዙሪያ ምርመራ እንደምታደርግ የተናገሩት ፕሬዚዳንቱም ይህንን እንዲመሩም የአገር ውስጥ ጉዳይ ሚኒስተር ወደ ስፍራው መላካቸውንም ገልጸዋል። ይህ ፍንዳታም አገሪቱ ከአሜሪካ ጋር የኒውክሌር ፕሮግራሟን በሚመለከት ከምታደርገው ውይይት ጋርም ተያይዟል። አሜሪካ ኢራን የኒውክሌር መሳሪያዎቿን እንዳትጠቀም ለማድረግ ያለመ ድርድር ማድረግ መጀመሯም የሚታወቅ ነው። በኦማን አደራዳሪዎች በኩል እየተካሄደ ያለው ድርድር በሁለቱም ሀገራት መካከል በመልካም ሁኔታ እየሄደ መሆኑን ቢነገርም የኢራኑ ከፍተኛ ልዑክ ተወካይ ልዩነታችንን ለማጥበብ መሰራት ያለባቸው ነገሮች መኖራቸውንም እንጠቁማለን ሲል መናገሩም ይታወሳል። ድርድሩ በሚቀጥለው ሳምንትም ይቀጥላል ተብሏል። አሁን በቀጥታ ወደ ጦር ግንባር መረጃዎች ያለፋለሁ። ይህ አማራ ፋኖ በጎጃም በቀኝ ጌታ ወፍቴ ንጉስ ክፍለ ጦር ታላቅ ድልን በአገዛዙ ሰራዊት ላይ መቀናጀቱን አስታወቀ። በማቻከል ወረዳ የነጭ ላይ በዛሬው ዕለት የብልጽግና ሰራዊት እንደ ቅጠል ሲረግፍ መዋሉ ተነግረዋል። ይህ በላይ ዘለቀ ሁሉም ሻለቃዎች የተሳተፉበት ብሎም የበረኛው ጅብላ ሞተር ብርጌድ የኮማንዶ አባላትና የስናን አባጀሜን ብርጌድ ብሎም የክፍለ ጦሩ ተወርዋሪ ሙሉ በሙሉ የነጭ ላይ ምሽጉ የነበረውን ኃይል ሲደመሰሱት እንደዋሉ ነው የመረጃ ምንጮቻችን የገለጹት። የብልጽግና ቡድን በቁመቱ ልክ ምሽግ ቆፍሮም የተቀመጠበትን ሁለት ጋዜ ምሽጉን ከለቀቀ በኋላም ተጨማሪ ኃይል ከከተማ በማስጠጋት በከባድ መሳሪያ ብቻ የታገዘም ውጊያ በማድረግ በከተማ ቤቶች ላይ ከፍተኛ ድብደባም ሲያደርጉ ሏል። የብልጽግና ጦር በመጀመሪያው ዙር ምሽግ ውስጥ የነበረው ኃይሉም ሙሉ በሙሉ የተደመሰሰ ሲሆን አሁን ላይ ተጨማሪ ኃይል ሬሳውንና ቁስለኛውን እያነሳም እንደሚገኝ ተጠቁሟል። አራት የብልጽግና ኃይሎች ከነሙሉ ትጥቃቸው በፋኖ እጅ መግባታቸውንም የክፍለ ጦሩ ቃል አቀባይ ተናግሯል። የፋኑ ኃይሎች ስራቸውን በተወሰነላቸው ሰዓት ሰርተው መውጣታቸውም የተነገረው አሁን ላይ የፋኖ ኃይሎች ቀኑ ሙሉ ሲዋጉም አይገኙም። የሚሰሩትን ኦፕሬሽን ሰርተው ወዲያው ይወጣሉ ሲሉም የህዝብ ግንኙነቱ ለሚዲያችን ገልጿል። የሚፈልገውን ስራ ከሰራን በኋላም ቤት ገብቶ እንደተመታ ቤትም እንደሚወጣ ሳይታወቅ የብልጽግና ጦር እሬሳ ሲያነሳ ብቻ የምትመለከቱበት ወቅት ላይ ነው ያለነው ሲለም ሲልም የህዝብ ግንኙነቱ ለሚዲያችን ገልጿል። እዚሁ ጎጃም ላይ ስንቆይ በሌላ ግንባር የአማራ ፋኖ በጎጃም ራስ ቢተወድድ መንገሻ አቲከም አምስተኛ ክፍለ ጦር ደጃች አስቦ ቡሬ ዳሞት ብርጌድ ቁጭን ለመያዝ እየተተለተለ የመጣውን የብልጽግናን ጦር ድባቅ በመምታት ድልን መቀናጀቱን አስታውቋል። በትላንትናው እለት ከ10 ሰዓት እስከ 12 ሰዓት በተደረገው ለአስጨራሽ ውጊያ ክብር ሸለቆም ወደ ቁጭ ሊገባ የነበረውን የብልጽግናን ጦር ሞትና ቁስለኛ ማድረግ የተቻለ ሲሆን ከሞት የተረፈው እየፈረጠጠም ወደ መጣበት ተመልሷል ሲሉ የመረጃ ምንጮች ገልጸዋል። በዚህ አውደ ውጊያ የተሳተፉት የደጃች አስቦ ቡሬዳ ሞት ብርጌድ አካል የሆኑት አባይ ሻለቃ፣ ሰፊ ሻለቃና መርከብ ሻለቃ ሲሆኑ በቅንጅት የብልጽግናን ጦር ሲ ሲቀጠቅጡት ውለዋል። በዚህ የተበሳጨው የብልጽግና ጦር ዛሬ ወደ ጉልም ለመግባት እየተፍጨረጨረም ይገኛል ሲሉም የብርጌዱ ሚዲያና ኮሚኒኬሽን ክፍል ለሚዲያችን ገልጿል። በዘመቻ አንድነት ስምንተኛ በላይ ዘለቀ ክፍለ ጦር ስር የሚገኘው ሽፈራው ገርባ ብርጌድ፣ ሶማ ብርጌድ፣ አባ ኮስተር ብርጌድ አውደ ውጊያ ፈጽመው ከፍተኛ ድልንም ተቀናጅተዋል። የአማራ ፋኖ በጎጃም ስምንተኛ በላይ ዘለቀ ክፍለ ጦር ሽፈራው ገርባው ብርጌድ በትላንትናው እለት ከምሽቱ አምስት ሰዓት ተኮ በኩል የብልጽግናን ጦር ሰፍሮበት በሚገኘው የእዱሃ ከተማ ምሽግ ድረስ በመግባት የቦንብ ጥቃት አድርሰውበታል። ሽፈራው ገርባው ብርጌድ የእዱሃን ከተማ ለተወሰነ ሰዓታት የተኩስ ልውውጥ አድርጎ ወደ ካምፑ አንድም የሰው ኃይል ሳይጎልበት መመለሱን ነው የፋኖ መሪዎች የገለጹት። በዚህ ኦፕሬሽን በብልጽግና ሰራዊት ኃይል ላይ በርከት ያለ ሙትና ቁስለኛ መመዝገቡ ነው የተነገረው። ስምንተኛ በላይ ዘለቀ ክፍለ ጦር ስር የሚገኘው ሶማ ብርጌድ በእናርጅናው ወረዳ ከሽፈሬ ቀበሌም ተነስቶም ወደ መጣያ ቀበሌም የሚሊሻ ኃይሎች ለመግባት ቢሞክሩም፣ ሶማ ብርጌድ ደፈጣ በመያዝ በቦምብና በጥይት አመድ አድርጓቸዋል ሲሉም የመረጃ ምንጮች ገልጸዋል። ከሞት የተረፈውን ቀሪውን የብልጽግና ኃይል አርበድ ብደውት ወደ መጣበት እንዲፈረጥጥም አድርገውታል ነው የተባለው። ሶማ ብርጌድ ባደረገው የቦምብ ጥቃትም አምስት ሚሊሻ እስከ ወዲያኛው ሲሸኝ ስድስት የሚደርሱ የሚሊሻ አባላት ከባድ ስለኛ መሆናቸውም ተረጋግጧል። በስምንተኛ በላይ ዘለቀ ክፍለ ጦር ስር የሚገኘው አባ ኮስተር ብርጌድ በእናማይ ወረዳም ሰቀላ ቀበሌና ዲማ አካባቢም ከባድ ውጊያም እያካሄደ ይገኛል። ዝርዝር መረጃውን እንደደረሰንም ይዘን የምንቀርብ ይሆናል። አገዛዙ የፋኖ መሪ ዘመነ ካሴን በከበባም አጥብቦም በበርካታ ግንባሮች እሱን ለመምታት እየተንቀሳቀሰ ቢሆንም ነገር ግን በተቃራኒው አበባው ታደሰና አብይ አህመድ የላኳቸውም ከፍተኛ የመከላከል መከላከያ ሰራዊት በፋኖ ኃይሎች እየተደመሰሱ ይገኛሉ። ይህ በእንዲህ እንዳለ ወደ ወሎ ግንባር ስናልፍ የአማራ ፋኖ በወሎ ንጉስ ሚካኤል ኮር አማራ ሳይንት መቅደላ ክፍለ ጦር፣ ሼ ሁሴን ጅብሪል ብርጌድ እና መስከረም አበራ ብርጌድ በጥምረት ከወራሪው የብልጽግና ጦር ጋር በተለያዩ ግንባሮች ተፋልመዋል። የአማራ ሳይንት መቅደላ ክፍለ ጦር የሚንቀሳቀስባቸው ሰፊ ቀጠናዎች በሙሉ በጦርነት እየተናጡም ይገኛሉ። የአባይ በረሃን እቆጣጠራል አለው የሚለው በቅዠትና በመናባዊ ጡዘት የተለከፈው የብልጽግና ጦር እንዲሁም ሹማምንቶች ወኔው ከዳውና ሐሞቱ የፈሰሰውን ወታደራቸውን በየበረሃው እየላኩ በረመጠ ሰዓት እንዲማገዱና ደመከልብ እንዲሆኑም እያደረጉት ነው ሲሉ የፋኖ ኃይሎች ገልጸዋል። ሼህ ሁሴን ጅብሪል ብርጌድ ደብረዘይት የምትባል ከተማ ላይ ከባድ ትንቅንቅ ያደረገ ሲሆን የብልጽግና ጦር ሙትና ቁስለኛም መሆኑ የተነገረው በተመሳሳይ መስከ ማበራ ብርጌድ ማሻ ከተማ በመግባት የብልጽግናን ጦር በመብረቀ የጥቃታቸው ድባቅ እንደመቶት ነው የተሰማው። የሼህ ሁሴን ጅብሪል ብርጌድ ከአንድ ወር በፊት የተቆጣጠረውን ኮርቤ የሚባለውን ከተማ የብልጽግና ጦር ለማስለቀቅ በተደጋጋሚም የሞት ሽረት ውጊያ ቢያደርግም ስላልተሳካለት የከተማውን ሕዝብ ለማስጨነቅና ለማማረር መብራትና ውሃ በማቋረጥ እንዲሁም የትራንስፖርት አገልግሎት በመዝጋት አቱን ከሚጠባ ሕጻን ልጅ እንኳን የማይጠበቅ የወራዳ ደህንነት ግብር እየፈጸመ ነው ሲሎም የፋኖ ኃይሎች ገልጸዋል። ይህ በእንዲህ እንዳለም በከባድ አውደ ውጊያ የዋሉት አትሮንስ ብርጌድና ታቦር ተራራ ብርጌድ ከብልጽግና ኃይል ጋር የሚያደርጉት ጦርነቱ ቀጥሎም አሁን በዚህ ሰዓት ከብልጽግና ኃይል ጋር ጉሮሮ ለጉሮሮ ተናንቀው ውጊያ እያደረጉ ነው። ውጊያው እንደተጠናቀቀም መረጃዎችን ይዘን የምንቀርብ ይሆናል። ከወሎ ስንወጣ በቀጥታ ወደ ጎንደር አልፋለሁ። በትላንትናው ዕለት ከማለዳው ጀምሮም እስከ እኩለ ቀን ድረስ በጉና ክፍለ ጦር ውስጥ የሚገኙት እህትማማቾቹ ብርጌድ ስቴዴንሳና የአንድ አቤት አናብስቶች ማለትም ውባን ታባት ብርጌድ ዛሬም እንደ ሁሌውም የድል ዋንጫም ተጎናስፈዋል። አንድ አቤት ብርጌድ ከትላንት 12 ሰዓት እስከ ቀኑ 7 ሰዓት ከ20 በአራቱ ማዕዘን እንደ ንስር 360 ዲግሪም የአንድ አቤት ከተማን በመክበብ መከላከያ ሰራዊት የሚባለውን የብልጽግና ሰራዊት ሰባት ሞት ዘጠኝ ቁስለኛ፣ እንዲሁም የአገዛዙን ጥምር ጦሮች ማለትም ሚሊሻ ስድስት ሙትና አስራ አንድ ቁስለኛዎችን ዋጋቸውን በመስጠት በስርዓቱ ላይ ከፍተኛ ኪሳራና ውድመት አደርሰንበታል ሲሉም የፋኑ ኃይሎች ገልጸዋል። ለአብነት እንኳን ውባንተ ብርጌድ በአውደ ውጊያ ላይ የተሳትፎም ሰባት የአገዛዙን ዙፋን ጠባቂ ሰራዊት አባላት የማረከ ሲሆን በቁሳዊ ኪሳራ ደረጃ ደግሞ ክላሽና ተተኳሾች ከአገዛዙ ሰራዊት መማረክ መቻላቸውን የገለጹት በተመሳሳይ መልኩ በትላንትና ሁለት በስቴ ወረዳ ገና መምቻም ከሚባለ ቀበሌ በተደረገ አውደ ውጊያ በሻለቃው አብራራው የድሽቃው ንጉስ እየተመሩ የፋኖ ኃይሎች ትልቅ ድል ያስመዘገቡ ሲሆን ለጊዜው ሙትና ቁስለኛው በቁጥር ባይታወቅም በርካታ ሙትና ቁስለኛ እንደተመዘገበም ተነግሯል ከሙትና ቁስለኛ የተረፈውን ሶስት መኪና ወታደር ወደ ስቴ ጎማም ተጉዞ የገባ ሲሆን ሁለት መኪና ሙትና ቁስ ኛ ይዞ የእስቴ ወረዳና ዋና ከተሞች ወደ ሆነችው መካነ ኢየሱስ ተመልሶ መግባቱ ነው የተረጋገጠው። ይህ ኦፕሬሽንም የተሰራው በስቴዲንሳ ብርጌድ ነው ተብሏል። ሌሎች በአውደ ውጊያው ላይ የተሳተፉ ብርጌዶች በብልጽግና ጦር ላይ ያስመዘገቡት ድል በተመለከተና በአጠቃላይ በአውደ ውጊያው የተሸኙም የአገዛዞም ዙፋን ጠባቂ ሰራዊት አባላት መጠን በተመለከተን በቀጣይ መረጃ ሰዓታችን የምንገልጸው ይሆናል። ይህ በእንዲህ እንዳለም አስራ ሁለተኛ ክፍለ ጦር ሰሜን ወሎ ከጋሸናና ጋዞ ጀምሮ እስከ ደቡብ ጎንደር ጋይንት መዳረሻ ጽንፈኛ አጥፊ ተብላ የተመደበች የመከላከያ ክፍለ ጦር ናት። ደህና ስም የነበራት ክፍለ ጦር እንደነበረችም መረጃዎች እየደረሱኝ ሲሆን ታዲያ አሁን ላይ ይህች ክፍለ ጦር ከጥቂት አመራሮቿ ውጪም ሰራዊቷ አልቋል ይላሉ የመረጃ ምንጮቻችን። ሰሞኑን እንኳን ጨርሰን የመጥፋት አደጋ ውስጥ ነን በሚል አቤቱታ አሰምታም አዲስ ምሩቅ መከላከያ ተ ተጨምሮላታል። ድጋፍ ድጋፍ ሰጪ አድማ ብተናና ሚሊሻ እንደ ተጨመረላት ነው የሰማ ነው። ሆኖም በአጭር ጊዜ በርካቶች እየጠፉ ወደ ፋኖም ተቀላቅለዋል። በተለይ አድማ ብተናና አባላቱም በገፍ ነው ወደ ፋኖም እየገቡት ይላል የአካባቢው ምንጮቻችን። በአማራ ክልል ያለው አጠቃላይ እውነታም እንዲሆኑ ሳለም ብልጽግናም እያፈሰም ለብ ለብ አሰልጥኖም ወጣቶችን ወደ ጦርነት እያጋዘም ይገኛል። በውጊያው ያልቃል ይበተናል ድጋሚ ያሰለጥናል። ያም ተመሳሳይ ጣም ይገጥመዋል። በዚህ መልኩ ነው እንግዲህ ብልጽግናም እየቀጠለ ያለው በሌላ በኩል ወታደራዊ አዛዡ በስሩ የሚገኙትን ወታደሮች ጠርንፎ ይዞ ፋኖን ተቀላቀለም። አንድ የሻለቃ ማዕረግ ያለው አዛዥን ጨምሮ በርካታ አድማ ብተና አባላት ከነሙሉ ትጥቃቸው ፋኖን መቀላቀላቸው ታውቋል። ስናዳሪነት፣ ባንዳነት ስጋ ለብሶ የሚባልለት አቶ አረጋ ከበደም ሙሴዎች ሲል ያሞካሻቸው በቅርቡም ከብር ሸለቆ ወታደራዊ ማሰልጠኛ ተመርቀው በየዞኑ ተመድበው የነበሩም የአድማ ብተና አባላት ከነሙሉ ትጥቃቸው በገፍ እየከዱ ሰላምታኑ ኃይሎችን መቀላቀላቸውን ቀጥለዋል። በማዕከላዊ ጎንደር ዞን ተመድበው ከነበሩ የአድማ ብተና አባላት መካከል የሻለቃ ማረግ ያለው ከፍተኛ አዛዡ ሻለቃ ስማው ታደገን ጨምሮም ከአስር በላይ የአድማ ብተና አባላት ወደ ማሰልጠኛ ካምፕ የገባ ነው ትጥቅ ለመውሰድ እንጂ የበአዴን ተላላኪ ለመሆን አይደለም በሚል ከነሙሉ ትጥቃቸው የአማራ ፋኑ አንድነት በጎንደርን መቀላቀላቸው ነው የታወቀው። የአድማ ብተና አባላቱ አስር የነፍስ ወከፍ ክላሽንኮቭ መሣሪያ ኢትዮጵያና 18 ቦምብ እንዲሁም 23 ሙሉ ካዝና ጥይት እንደያዙ የአማራ ፋኖ አንድነት በጎንደር ጎንደር የበጋሻው ክፍለ ጦር ስር ናውሰና ያንዳርጌ ብርጌድ የተቀላቀሉት የአድማ ብተና አባላቶች አረጋግጠዋል። የክብርና የጀግንነት አቀባበል እንደተደረገላቸው ሚዲያችን አረጋግጠዋል። ከነሙሉ ትጥቃቸው ፋኖን የተቀላቀሉት የአድማ ብተና አባላቱ እኛ መጀመሪያውኑ ወደ አድማ ብተና የገባ ነው መሳሪያ ለመታጠቅ እንጂም ይህንን ጸረ አማራ ሰላም የአገዛዙ ስርዓት ለማገልገል አይደለም ያሉ ሲሆን መሳሪያችንን ካገኘን በኋላ ወደ ወንድሞቻችን መተናል ሲሎም ተናግረዋል። የአድማ ብተና አባላቱ አክሎም የህዝባችን ጥያቄ ሊመለስና የተጋረጠበት አደጋም ሊመከት የሚችለው አንድነት ሲፈጠር ብቻ ነው ያሉ ሲሆን፣ አሁንም አገዛዙን እያገለግሉ የሚገኙ የአማራ ተወላጅ ወታደሮች ሳይውል ሳያድር ፋኖን እንዲቀላቀሉም ጥሪ ያቀርበዋል። በመጨረሻም አጠራጠር ያሉ መረጃዎችን ላጋራችሁን። አላብቃም በትናንትና ሁለት ሚዲያችን በአዳማ ከተማም እየተካሄደ ስለሚገኘው አፈሳም መዘገቡ የሚታወስ ነው። ዛሬ ደግሞ ታፋሾቹም እየታጎሩበት የሚገኘውን ቦታም አጣርተን ደርሰንበታል። በዚህም መሰረት ዋነኛው የታፋሾቹም ማጎሪያም ወንጂ ማዞሪያም አካባቢ የሚገኝ ሲሆን፣ ሌላው ደግሞ ጥቁር አባይ በተባለው ስፍራ በተዘጋጁ ማጎሪያዎች ወጣቶቹም እየገቡ መሆኑም ታውቋል። ተገኝተዋል በትላንትና ዕለት ከጠዋት ጀምሮ ሲቪል የለበሱ ፖሊሶች በባጃጅ እየዞሩ ወጣቶችን እያፈሱ እንደነበር የአይን ማኞች ገልጸውልኛል ሎተሪ አዛሪዎች ሊስትሮችና ቀበቶ አዛሪዎች እንኳን ሰርቶ አዳሪዎች እንኳን አልቀሩም ሰው ያላቸውና ብር ያላቸው እስከ ሰባ ሺህ ብር ጉቦ እየከፈሉም እየወጡ ነው ሰው የሌላቸው በዛው ማጎሪያ ቤት ውስጥ ናቸውም ሲሉ የመረጃ ምንጮቻችን ገልጸዋል በደቡብ ወሎ ዞን ሀይቅ ከተማ ላይ ያለው ቅጥ ያጣ ግፍና አምባገነናዊነት ሰፍኗል በማለት ነዋሪዎች ተናገሩ። ሁል ጊዜም ከምሽቱ አንድ ሰዓት ተኩል ጀምሮ ሚሊሻዎችና ፖሊሶች እየዞሩም ፊሽካ እንደሚነፉም የታወቀ ሲሆን ይህ ማለት ሁሉም ሰው በየቤቱ መግባት አለበት እንደማለት ነው ይላሉም ነዋሪዎቹ። ከምሽቱ ሁለት ሰዓት ሲሆን ያገኙትን ሰው ሁሉ መደብደብ፣ ማዋከብ ይጀምራሉ። ሁሉም የንግድ ሱቆች፣ ምግብ ቤቶች እንዲዘጉም ይገድዳሉ ባንኮ ች ጭምር የከተማ አስተዳደር ስብሰባ በመጥራት ከምሽቱ 12 ሰዓት ጀምሮ ከቢሮ መውጣት አለባችሁ፣ ካልሆነም ካልሆነ እናስራችኋለን ብለው አስፈራርተዋል ያሉን አንድ የከተማዋ ምንጫችን ናቸው። መስከረም ወር ላይ ጠዋት 12 ሰዓት አንድ ወጣት እናቱ ታማበት ሆስፒታል ለማድረስ ባጃጅ ሲያሽከረክር ከሚልሻዎች በተተኮሰ ጥይት መገደሉም የሚታወስ ነው። ወደ አዲስ አበባ ስንመለስ ካሳንቺስና አዋሪ አካባቢም ተነስቶ የነበሩ የግል ይዞታ ባለቤቶች ምትክ መሬት ሰጣቸው ሳይሰጣቸው ለሚኩራ ክፍለ ከተማ በመመለስ እየተሰቃዩ እንደሚገኙ ተናገሩ። ልጆቻቸውን ይዘው በኪራይ ቤት እየተንገላቱ እንደሆነ የሚናገሩት እነዚህ ዜጎች መሬት ተሰጠን ስንባል አንዱ ባለሀብት ሲመጣና ለኢንቨስትመንት እየተሰጠኝ ነው ይላል። ሌላ ቦታ ሲሉን የአካባቢው ነዋሪ በኃይል ሰውን ያባራል። የራሱ የተመቻቸ ኑሮ ይኖር የነበረውን ሰው ወደ ቁልቁለት እየወሰዱት ነው ሲሉ፣ ካሳውም እያለቀብን ነው ሲሉ ነዋሪዎች ገልጸዋል። የአዳንቻ ሰብዊ መንግስት በቲቪም ለነዋሪዎች ምቹ ሀገር ፈጠርኩኝ ያለ ፕሮፓጋንዳውን ንዛንጂም መሬት ላይ ያለው እውነት ሌላ ነው። ይህ በእንዲህ እንዳለም በቦሌ ክፍለ ከተማ ወረዳ 14 ቀበሌ 11 ልዩ ስሙ ገርጂሮባ ዳቦ ከፍ ብሎ የሚገኘው 4179 ካሬ ስፋት ያለው የ156 አባወራዎች የጋራ መጠቀሚያ የሆነ ነዋሪዎች ከዕለት ጉርሳቸው ከጡረታ ጭምር በማዋጣት የገነቡት አረንጓዴ ቦታ ግሪን ኤሪያ በግለሰቦች መወሰዱ ታውቋል። በተመሳሳይ በአያት 1 ሳይት 249 አርባ ስልሳ ኮንዶሚኒየም የሚገኙ የአረንጓዴ ቦታ ለአንድ የሃይማኖት ድርጅት የዛሬ ሁለት ሳምንት ተሰጥቶም ማጠሩም ተገልጿል። ድርጅቱ ከጸጥታ አካላት ጋር በመሆን ሄዶም ማጠሩ የታወቀ ሲሆን የብሎክ 29 ትራንስፎርመር በአጥሩ ውስጥ ተካቶ እንዲሁም እንዲሁም ድርጅቱ አራት ሺ ካሬ ሜትር ነው የተሰጠኝ ያጠርኩት ካልሞላ ተጨማሪም አጥራለሁ ማለቱን የአካባቢው ነዋሪዎች ለመሰረት ሚዲያም ተናግረዋል። ከሰሞኑ የአዲስ አበባ ከተማ ጸጥታና ደህንነት ቢሮ ህገ ወጥ የመሬት ወረራን በከፍተኛ ደረጃ መከላከል መቻሉን ገልጾ የነበረ ቢሆንም በመንግስት ደረጃ ግን ህገ ወጥ የመሬት ወረራም እየተሰራ ከሀገር ቤት መረጃዎች ስንወጣ በመጨረሻም አንድ መረጃ እናገራችሁ ፑቲን እያታለለኝ ሳይሆን አይቀርም ሲሉ ዶናልድ ትራምፕ ተናገሩ። የሮማው ሊቀ ጳጳስ ቀብር ከመፈጸሙ በፊት የተገናኙት ዶናልድ ትራምፕና ዘነለስኪ በቅዱስ ጴጥሮስ ቤተ ክርስቲያን ውስጥ ትልቅ ውይይት ሲያደርጉ ተስተውለዋል። ትራምፕ ሮምን ለቀው ከሄዱ በኋላ በማህበራዊ ሚዲያ ገጻቸው ላይ ፑቲን ሰላማዊ ዜጎች በሚኖሩበት አካባቢ ሚሳኤል የሚተኩስበት አንዳችን ምክንያት የለም ሲሉም እያታለለኝ ሳይሆን አይቀርምም ብለዋል። ዋይት ሐውስ ሁለቱ መሪዎች ያደረጉትን የ15 ደቂቃ ውይይት በጣም ውጤታማ ሲልም ገልጾታል። የዩክሬኑ ፕሬዚዳንት በበኩላቸው ታሪካዊ የመባል አቅም ያለው ሲሉ ውይይታቸውን አቆለጳጵሰውታል። ሁለቱ መሪዎች በ ዋይት ሐውስ የነበራቸው ውይይት ባለመግባባት ከተቋጨ በኋላም ለመጀመሪያ ጊዜ ነው ፊት ለፊት የተገናኙት። በትሩዝ የማህበራዊ ሚዲያ ገጻቸው ላይ ሩሲያ በዩክሬን ከተሞች ላይ ስለፈጸመችው ጥቃት የጻፉት ዶናልድ ትራምፕ ምናልባት ጦርነቱን ማቆም አይፈልግ ይሆናል ብዬም እንዳስብ አድርጎኛል። እያታለለኝ ሳይሆን አይቀርም። ስለዚህ ስለዚህ በተለየ ሁኔታ ማስተናገድ አለበት፣ በባንክ ወይንም በሁለተኛ ደረጃ ማዕቀብ። በጣም ብዙ ሰው ነው እየሞተ ነውም፣ ሲሉም ተናግረዋል። አርብ ዕለት የአሜሪካ ልኡካን ስቲቭ ዊትኮቭ ከሩሲያው ፕሬዚዳንት ጋር መወያየታቸውን ተከትሎም ትራምፕ ሩሲያና ዩክሬን ስምምነት ላይ ለመድረስ በጣም ተቃርበዋል ብለው እንደነበርም የሚታወስ ነው። ቅዳሜ ዕለት ክሬምሊን በበኩሉ ፑቲን ለአሜሪካው ልዑክ ዊትኮቭ ሩሲያ ከዩክሬን ጋር ያለምንም ቅድመ ሁኔታ ቀጥተኛ ውይይት ለመጀመር ዝግጁ መሆኗንም ማረጋገጣቸውን ገልጸዋል። ትራምፕና ዜሌንስኪ በ ታ ውስጥ ተገናኝተው ፍሬ አልባ ውይይት ካደረጉ በኋላም ለመጀመሪያ ጊዜ ነው በሮም ፊት ለፊት የተገናኙት ሲል ቢቢሲ ዘግቧል። አድማጅ ተመልካቾች ከውጭ እንዲሁም ከሀገር ውስጥ የተወጣጡ የተጠናከሩ ዜናዎቻችን ለዛሬ እነዚህን ይመስላሉ። ቻናሉን ሰብስክራይብ እንዲሁም ቪዲዮን ላይክ በማድረግ ታበረታቱን ዘንድ እንጠይቃለን። እንዲሁም በኮመንት መስጫ ሳጥን ውስጥ ምን ይጨመር ምን ይቀነስ የሚሉትን እንዲሁም በተነበቡት ዜናዎች ላይ ያላችሁን ሐሳብ እንድታሰፍሩም በትህትና እንጠይቃቸዋለን። በቀጣይ በሌላ መረጃ እስካገኛችሁ ድረስ ቸር ያሰማን።